ማንኛውም ሰው አላህን ስብሓን ወተዓላ ከለመነ በአላህ ላይ ሙሉ ተስፋ አድርጎ ሙሉ መተማመን አድርጎ በአላህ ላይ የከጀለ አላህን የለመነ ሰው ሁሉ አላህ ስብሓን ወተዓላ የጠየቀውን ይሰጠዋል። በአላህ ተስፋ ይቆረጥ። በአላህ ላይ ተስፋ ትቁረጥ። የፈለገ ብትለምን፣ ማለት አላህ የራሱ የሚያቀብህ ነገር አለ። እንደ ጠየቅ ቢሰጥህ የምትወድምበት ሊሆን ይችላል። ክፍር ውስጥ የምትገባበት ሊሆን ይችላል።

ወንጀል እንዲያገር አለ ሐራም ነገር እንዲተባበር አለም፣ የጠየቅከው ኸይር ነገር ነው የጠየቅከው። አላህ ተቀብሏል፣ ዱዓ ተቀብሏል፣ በእርግጠኝነት አላህ ተቀብሏል የሚለውን እመን። መልሱ መቼ ነው የሚመጣው? አላህ የሚያውቀው ነገር ስላለ ያቺ ወቅት ላይ ያመጣታል። ወይ የተቀደረብህ ነገር ቢኖርስ፣ በቃ በሆነ አደጋ ምክንያት ሽባ ሆነ ለ20 አመት ሆስፒታል ምተኛ ነገር ተቀድሮብህ ከሆነና ይሄ ያደረከው ዱዓ ያንን ተገፈተረልህ፣ ምን ትፈልጋለህ? ምን ሰዎች እኮ ሆስፒታል ውስጥ ተኝተው አንድ ነገር በአሁኑ ሰዓት የምትፈልጉት ነገር ምንድን ነው ቢባሉ፣ አንዳንዶቹ የሚሉት ምንድን ነው በራሳችን ዋክ አድርገን ሽንት ቤት ገብተን ተጠቅመን ራሳችን አጸዳድተን ወደ አልጋችን መመለስ ብንችል፣ ከሆስፒታሉም አልውጣ የሚሉ ሰዎችን ታገኛል። ከሆስፒታሉ ራሱ አልውጥ፣ በቃ መጸዳዳት ብችል ሄጀ ሽንት ቤት ገብቼ ተጸዳድቼ ልመለስ፣ በቃ የሚሉ ሰዎች አሉ። ስንትና ስንት ሙሲባ ለበየጊዜው የምናየው አላህ ባይጠብቀን ኖሮማል አላህ ባይጠብቀን እስካሁን የተረሳን ሰዎች አለን። ሞትን በቃ ሰዎች ረስተውናል። አላህ ጠብቆናል። አልሐምዱሊላህ። ይህ ሁሉ የዱዓችን ውጤት ነው። የዱዓችን ውጤት ነው። አሁንም ዱዓ ከማድረግ ዕዱዑኒ አስተጂብ ለኩም አለ። እንዲህ ያለው አላህ ለምኑም እሰጣችኋለሁ ያለ ለምን ነው አደለም? አላህ ደግሞ ይሰጣል። እርግጠኛ ነው። መቼ ነው? እኛ በራሳችን ፍላጎት ሳይሆን አላህ በሚያቀውና በሚፈልገው ወቅት ላይ ያሳካዋል ማለት ነው። እሱም የሚያውቀው ነገር ስላለ ማለት ነው ና ስለዚህ እነዚህ ሰዎች የልባቸውን ነው የተናገሩት። አምነው ባሉት መሰረት እርግጠኞች ከሆኑ አላህ ሱብሓነሁ ወተዓላ አያሳፍራቸውም፣ ይሰጣቸዋል ከዛ የተሻለ ነገር ይላሉ ኢማም ሳዕዲ ረሒመሁ ላሁ